አሁን አንዳንድ የሱ ደጋፊዎች ቀናህ ምናምን ይሉኛል። በመለስ ሊቀና ይችላል፣ በኦባማ ሊቀና ይችላል። ፕሮባብሊ ነው። አይዊሽ ይሄ ሰውዬ ሀገር አረጋግቶ ኢኮኖሚውን አሳድጎ የምንቀናበት። የምትቀናው ሰው ሲበልጥህ አይደለም እንዲህ፣ ሰው በስራ ሲበልጥህ እና በውጤት ሲበልጥህ ትቀናለህ። አይዊሽ እኔ አብይ በእውቀት በብስለት በብቃት በሊደርሽፕ ስኪል ሀገር በማልማት ሀገር በማረጋጋት በልጦን ተገኝቶ ቢያስቀና። አይዊሽ ዛተው ዘኬዝ ነው። እኔ አብይን አፍርበታለሁ አልቀናበጠም። እንደአንድ ኦሮሞ እንደአንድ ኢትዮጵያ ዜጋ አፍርበታለው። ይህንን ዊ ላይን ቱ አወርሰልቭስ በዚ የዛ ሀገር ዜጋ ሆኖ እሱ ሲናገር ጫማ ውስጥ መግባት የማይፈልግ ስንት ሰው ነው ያለው? እንደ እኔ ደግሞ የተለያዩ ሀገር ምሁራን መሪዎች በየቦታ ባገኘን ቁጥር ያ የእናንተ ሰውዬ ጤነኛ ነው እንዴ ሲሉን፣ እሱ እሱ ሚዲያ ላይ በቀረበ ፓርላማ በቀረበ ቁጥር ቴሌቪዥን የሚዘጋ ሁሉ የት እንግባ የሚል ሁሉ ቀናህበት ይላል። ጠቃይ ዚህ ኢምባረሲንግ እንዴ ፕሮብለም ጊልቲ ፎር አ ዋይል ይሄን ነገሩ ከበር በማድረግ አብይ ዘንድ ኤምባራስመንት አስ ሊደር በስራው ዲስትራክቲቭ ነው በሚና ተፋሪ ነው። እንዴት ነው ሊቀናበት የሚችለው? ፐርሰናል ግን ሰምቦዲ ሁ ኬም ቱ ፓወር ኦን ተ ባኮ ኢንቮልቭድ ለ ከኔ ህዝብና ከኔ ሀገር እንደወጣ አመራር የሚያደርገው ሙሉ የልጅ ስለሆነ አፍርበታለሁ። ይ ፊል ሪስፖንስብል አለ እና ከዛ ያለፈ አይ ዊሽ አይ ዊሽ ጠያቂው እንዳለው ብቃ ነው። ምነው እሱ የተሳካለት መሪ ሆኖ ሁሌ ይላል አቢ በነገራችን ላይ ለማ ሁሉ ቀናችሁብኝ፣ ቀናችሁብኝ በዚህ በአንድን ሀገርና ትልቅን ህዝብ በማዋረድ ነው ልንቀናበት? አፈርንበት ምንድን ነው ከነቢይ ጋር አንዱ ግጭት ውስጥ ያከተተኝ ቅሙ ነው የጻፈው ምናምን ብሎ ሲል የነበረው ቅሜ የሱ ነበረ፣ ያደርኩ አልነበረም። ኢትዮጵያ ኢትዮጵያ ሽግግር እንዲሳካ ከተፈለገ ሁሉን ፖለቲካሎ ያሳተፈ የጋራ ሮድማፕ ፍኖተ ካርታ ያስፈልጋል ማለት እኮ ነው። መርቁ ነው የጻፈው ብሎ ብኝ የነበረው ሀገራዊ ለውጥ ሀገራዊ ሽግግር በላይ ደግሞ አሁን ፍራግመንቴሽኑ ከላይ እስከታች ፍራግመንትድ ሶሳይቲ ፖለቲካ ኤሊቱ ፖለቲካል ማህበረሰቡ ሃይማኖት፣ ሌሎች ተቋማቶች ፍራግመንትድ በሆኑበት ሁኔታ ላይ የአንድ ግለሰብ ማኒፌስቶ ሀገር ሴፍ ሊያደርግ አይችልም። ሀገርን ከጅግር ሊያስወጣ አይችልም። ሀገር ሁሉን ያሳተፈ መሆን መቻል አለበት። ጀዋር ወይ ሌላ ሰው ሀሳብ ሊያቀርብ ይችላል። ሁሉም ግን እንደዛው ሀሳቡን የሚያቀርብበት ይህ ሀሳብ ደግሞ በክርክር በድርድር በውይይት የሚዳበርበት ተራ መድረክ መመስረቱ ነው ለሀገር የሚበጀው በተናጠል የሚደረግ ለውጥ በቂ ነው ብዬ አላስብም መንግስት ተራ ሸፍታ ሆኖ ሀገር የሚዘፍበት የመንግስት ወታደር ተራ ሸፍታ ወንበዴ ሆኖ ሰው አግቶ ገንዘብ የሚያስከፍልበት ከአዳማ እስከ ድሬዳዋ አርባ ቦታ ኬላ ቆሞ ከፖሊስ እስከ ሚሊሻ ሰውን የሚረግጥበት፣ የሚዘርፍበት የኑሮ ውድነቱ በየሳምንቱ ሰማይ እየጠቀሰ የሚሄድበት ይህ ሁሉ እየሆነ ደግሞ የሀገር መሪ ከተማን ለማብለጭለጭ ገንዘብ የሚያባክርበት ውስጥ ይህንን የሕዝብ ሮሮ ማቀንቀል የተቀደሰ ስራ አይደለም ሪሊ ቶኪንግ አባውት ነው የቶ አራጋቢ እና ታዲያ እንደነሱ የዚህን ህዝብ ብሶት በኢትዮጵያ አንዴ ሲንጋፖር ሆነች አንዴ በቱሪዝም አንደኛ ሆነች አንዴ እንዲህ ያሉ መፋፈል ነው ሰው በየቀኑ እንደቅጠል የሚረግፍበት የሀገሪቷ ሁለቱ ትልልቅ ክልሎች አንበል የሆኑ አናርኪስ የገቡበት ሁኔታ ውስጥ ይሄ ችግር መንግስትም ሌሎች አካላትም እንዲሰሙ ማድረግ ተገቢ አይደለም። አንድ አንዱ ይሄ ነው። ሁለተኛው ትግል ውስጥ የመጀመሪያው ስራ ኢስ አጂቴሽን ዩ አጂቴት አጂቴሽን ኢስ ኪ ቱ ሞቢላይዜሽን። ከሞቢላይዜሽን በኋላ ነው ወደ ሌላ ስራ የምትገባው።

ለምን አስፈላጊ ሆነ እና እሱ እንኳን ብዙም መንትሪ የሚለጋ አይደለም። ግን ኢቨን ለሰይ ሌላ ምንም አላማ የለኝም። ኢቨን ለሰይ አናዘር ፖለቲካል ስትራቴጂ፣ አናዘር ኦብጀክቲቭስ የኢትዮጵያ ውስጥ ያለውን መከራ፣ ዘረፋ፣ እርግጫ፣ ቀውስ ማራገብ አድቮኬት ማድረግ፣ አጂቴት ማድረግ በዛ ጉዳይ ላይ ስርዓቱን ኤክስፖዝ ማድረግ አስፈላጊና ተገቢ ስላለ በተቃላቢ ካድሬ ለራሱ በልቶ ለራሱ ጠጥቶ ጨፍሮ በሄሊኮፕተር ወንጪ ይሄ ወንጪ ላይ አሪፍ ፎቶ ይነሳል። በሄሊኮፕተር ተመልሶ አዲስ አበባ ይገባል። በህዝብ ላይ ቆሮ ወንጪ ላይ በአንድ ክፍለጦር ይጠበቃል። ከዛ ወጣ ሲል ህዝቡ ያለበትን መከራ ግን በዛ ሊደብቀው ይፈልጋል። ወንቱ ሃይድ ወንቱ ዋይትዋሽ ዋትስ ሃፕኒንግ እንዳ ካንትሪ ናቸው። በነገራችን ላይ እንዲህ የሚሉት አንዳንዶቹ ጸጸት ስላለባቸው ነው። ታውቃለህ? ኖ ማን ነው ቤተሰቡ ያልተሰቃየበት እዛ ሀገር ውስጥ? እናንተ በሰላሳዎች ውስጥ ያለ ነው። ኢን አውር ላይፍ ታይም ኤፍሲን ዲስ ካይንዶ ሲቲዌሽን እንዲህ አይነት መከራ እኮ እዛ አገር ውስጥ አባገነ ነበረ። እዛ አገር ውስጥ ቆና ነበረ፣ አፈና ነበረ፣ መድሎ ነበረ። እያዝ እንዲህ አይነት ውጥንቅጡ የወጣ የቤዚክ ሴፍቲ የጠፋበት ሁኔታ ተፈጥሮ አይቅር፣ ይሄንን ሌላ ይቅር ሌላ የሱን ቀስ ብለን እንመጣበታለን። አውድን በወዘር ደማት ሌላ ቢቀር ይሄን ራሱ ስቴት ማድረግ አይ ቲንክ የተቀደሰና ኃላፊነትን የመወጣት ስራ ይመስልኛል። ጥሩ ጥሩ። ከእስር ቤት መልስ ከታሰርንበት ቀን ጀምሮ በህይወት ከተረፍን ከምርጫ በኋላ እንደምንፈታ ገምቼ ነበር። የመረጃ ጥንክራችን ይህንኑ ጠቆመን። አንድ ቀን ጠቅላይ ሚኒስትር ከፕሮፌሰር መራራ ጉዲና ጋር ሲገናኝ ከነጀዋር በስተቀር ሁሉንም የፖለቲካ እስረኞች እንፈታለን በማለት ምርጫ ውስጥ እንዲገቡ ለማሳመን ሞከረ። ፕሮፌሰር መራራ ግን እኛ ካልተፈታን ወደ ምርጫ እንደማይገቡ ቁርጡን ተናገረ። ይህ የጠቅላይ ሚኒስትሩና የፕሮፌሰር መራራ የቃላት ልውውጥ ከምርጫ በፊት እንደማንፈታ ጥርጣሬያችንን አረጋገጠልን። ባለፈው ምዕራፍ ላይ እንደተገለጸው የትግራይ ጦር ተጠናክሮ ወደ ፊንፊኔ በገፋ ቁጥር የመንግስት ባለስልጣናት ወጥቼ የምረዳቸው ከሆነ እንደሚፈቱኝ ሲያመላክቱ ነበር። ከወጣ ይዞርብናል የሚል መከራከሪያ በማቅረብ የተቃወሙ እንደነበሩ ሁሉ የኔ መለቀቅ ለመንግስት እንደሚጠቅም በማውሳት ለከፍተኛ ባለስልጣናት ተማጽኖ የሚያቀርቡ የፖለቲካ ፓርቲ ደጋፊዎች እንደነበሩም ስሰማ ነበር። ለመፈታት መቃረቤ መረጃ መሰራጫ ሲጀምር፣ ከዚህ ቀደም በመታሰሬ ደስታቸውን ሲገልጽ የነበሩ ሰዎች ሳይቀር አንዳንዶቹ ሊጠይቁኝ ሲመጡ፣ ሌሎች ደግሞ መልእክት በመላክ ያበረታቱኝ ጀመር። የትግራይ ጦር ወደ ፊንፊኔ እየተቃረበ ሲመጣ አደጋ ደርሶባችኋል የሚል ስጋትም እንዲሁ ጨመረ። ቤተሰቦቻችንን ጨምሮ የውጭ መንግስትና የመንግስት አካላት ጥርጣሬያቸውን መግለጽ ጀመሩ። በማህበራዊ ሚዲያ ላይ ይህ ወይም ያ ቡድን እነሱን ለማጥቃት እየተዘጋጀነው የሚል ሀሜት ተበራከተ። የትግራይ ኃይሎች ወደ ኤርትራውያን ጣታቸውን ይቀስራሉ። መንግስት በበኩሉ ወያኔና ኔ አደጋ ላይ ሊያደርሱ ይችላሉ ይላል። እኛም ጥቃቱ ከየትም የምጣ ተጋላጭነታችንን ለመቀነስ ፍርድ ቤት ከመቅረብ ታቀብን። ፍርድ ቤት ነገሩን ተረድቶ እኛ በሌለንበት ጉዳያችን እንዲታይ ወሰነ። በሕጉ መሰረት ተከሳሹ በሌለበት ጉዳዩ አይታይም። እኛ ግን እስር ቤት ነበረን። አቃቢ ህግ ይህንን ነገር በማጣቀስ በግድ ወደ ፍርድ ቤት እንድንቀርብ ችሎትን ጠየቀ። ጉዳያችን የሚመለከቱ ዳኞች ግን ስጋታችንን ተረድተው እንዳንቀርብ ወሰኑ። ጦርነቱ እየተቃረበ መጥቶ ሸዋሮቢት ስትያዝ በአካባቢ የነበሩት የፌዴራል ማረሚያ ቤት እስረኞች ወደ ሌላ ቦታ መዛወራቸው ተሰማ። ይህንን ተከትሎ የእስር ቤቱ ኮሚሽነርን ጠርተን ለደህንነታቸው አወያየ ናቸው ሊደርሱብን ስለሚችሉ የተለያዩ ጥቃቶች የሚያወራውን ገልጸንላቸው በተለይ ጦርነቱ ወደ ፊንፊኔ በተቃረበ ቁጥር በተለይ አደጋ በመጣል ሁኔታዎችን ሊያባበሱ ስለሚችሉ ደህንነታችንን ለማረጋገጥ ምንም አይነት ዝግጅት እንዳላቸው እንደሌላቸውም ጠየቅን። እነሱ ግን ጉዳዩን ቀለል አድርገው እንደሚመለከቱትና ለተረዳን፣ አንድ ችግር ቢደርስብን ተጠያቂዎች እናንተ የምትገኙ እንደሆናችሁ ህዝቡ ያውቃል፣ ይህ ደግሞ ለራሳችሁ ብቻ ሳይሆን ለቤተሰቦቻችሁም አደጋለው በማለት አስፈራራ ናቸው። ከዚያ በኋላ ለጉዳዩ ከፍተኛ ትኩረት መስጠት ጀመሩ። የጊዜውን መረጃ እየተለዋወጥን ምናልባት ጦርነቱ ወደ ከተማ ከቀረበ መወሰድ ስላለበት እርምጃና የጋራ ቅድም አወጣን። ኮሚሽነሮቹ ጥበቃውን ከማጠናከር አልፈው እራሳቸው ግቢ ውስጥ ማደር ጀመሩ። በተለይ ድሪባ የሚባል የቃሊቲ ጥበቃ ኃላፊና ምክትል ኮሚሽነር ሙላቱ ቃሊቲ ጠቅልለው በመግባት ጥበቃችንን በቀጥታ ሲያስተባብሩም ነበር። በእስር ቤቱ አካባቢ የታጠቁ ቡድኖች ቤት እየተከራዩ እንደሆነ ስንሰማ ጥበቃው የበለጠ ተጠናከረ። በዚህ መሀል አንድ ቀን ማምሻውን እስረኛ ወደ መኝታ ክፍሉ ገብቶ ነበር ከተዘጋ በኋላ የፌዴራል ፖሊስ ዩኒፎርም የለበሰ ኃይል የማረሚያ ቤቱን አስተዳደር ሳያውቅና የቃሊቲ የውጭ በር ለማረሚያ ቤቱ መኪና ሲከፈት ተከትለው ገቡ። ልክ እንደገቡ እነ ጀዋር የት ነው ያሉት በማለት ጠይቀው ወደ ነበርንበት ወደኛ ሲያመሩ ጠባቂዎች ሊያስቆማቸው ሲሞክሩ ከመኪና ወርደው በእግራቸው መጓዝን ቀጠሉ። ሆኖም ወደኛ ከመድረሳቸው በፊት በኢንስፔክተር ድሪባ የሚመሩ የማረሚያ ቤቱ ጠባቂዎች አስቆመው ወደ ኋላ መልሰው አስወጧቸው። በኋላ ስናጣራ የመጡት ወታደሮች ከፌዴራል ፖሊስ እውቅና ውጪ በአንድ የደህንነት ሹም እንደታዘዙ ደረስንበት። ይህንንም ለቤተሰብ ነግረን ህዝቡና ዲፕሎማቶች እንዲሰሙ አደረግን። ወደ ግቢያችን ለመግባት የተደረገው ሙከራ በደህንነታችን ዙሪያ ያለውን ስጋት በማጠናከሩ አንድ አፍታ ከያቅጣጫው ግፊት እንዲበረታም ተደረገ። የአሜሪካ መንግስት ባለስልጣናትም መንግስት እንዲፈታን በተደጋጋሚ የሚያደርጉትን ጫና አጠናከሩ። ከቀድሞው የኬንያ ፕሬዚዳንት ኡሁሩ ኬንያታ የአጋድ ዋና ጸሐፊ ዶክተር ወርቅነህ ገበየውና ጠቅላይ ሚኒስትር አብይን አግኝተው ስለ ትግራይ ጦርነት ሲወያዩ የእኛ መፈታት እንዳለብንም በግልጽ ጠየቁ። ፕሬዚዳንት ኬንያታም ከእስር ከተፈታሁ ለደህንነቴ ወደ ኬንያ ሊወስደኝ እንደሚችል ቃል ገባ። ዶክተር ወርቅነህም ከእስር መፈታቴ ህይወቴን ከማዳን ባለፈ ለሀገሪቱ መረጋጋት እንደሚጠቅም ነገረው። ይህና ጫናና ተማጽሞ መጠናከሩ እኛን ለመፈታት እንዲቸኮሉ አደረጋቸው። አንድ ቀን የእስር ቤቱ አስተዳዳሪ ወዳለንበት ግቢ መጥቶ ብቻዬን ጠርቶ የመንግስትን መልእክት ነገረኝ። ይህም ሊፈቱን እንደወሰኑና ተረጋግተን እንድንጠብቅ የሚመክር መልእክት ነበር። እስከዚያው በምግብ እንዳንመረዝ እንድንጠነቀቅ ነገረኝ። በመቀጠልም ሁለት ሽማግሌዎች መጥተው የመንግስት መልእክት አለን አሉ። ወጥተህ መንግስትን ካልተቸህ እንፈታሃለን ብለዋል አሉኝ። እኔ ግን ስለ ኦሮሞ ጉዳይ አለመናገር አልችልም። በአፌ ዝም ብል እንኳን በሌላ አቅጣጫ ያመልጠኛል። ስለዚህ ዝም ላለሁ ብዬ በሐሰት ቃል ገብቼ ከመውጣ እስር ቤት ብቆይ እመርጣለሁ አልኳቸው። ሊያሳምኑኝ ሞክረው ሲያቅታቸው ተመልሰው ሄዱ። መጨረሻ ላይ የብዙ ሀገር ሽማግሌዎችና አንጋፋ የፖለቲካ ሰዎች መጡ። አባ ገዳ ጎበና ሆላና ልዑካን ቡድን ጨምሮ ከአንጋፋዎቹ መካከል አቶ ገለሳ ዲልቦ፣ ሌንጮ ለታ ዲማንን፣ ቄስ ኢትፋ ጎበና፣ ሼክ ሀጂ ኢብራሂም፣ አቶ ዘገየ አስፋውና ወይዘሮ መኪያ ማሚዬ ነበሩበት። እኛም ወጥ አነጋገር ናቸው። አቶ ዘገየ የልዑካን ቡድኑን ወክሎ የሚመጡትበትን ጉዳይ ነገረን። መንግስት ያለምንም ቅድመ ሁኔታ ሊለቃችሁ ወስኗል አለን። የቀሩትም ቅደም ተከተልም ደግሞ ይህንኑ ደገሙት። ንግግራቸውን ካዳመጥን በኋላ አቶ በቀለ ተናገረ። ከሽማግሌዎቹ አንዱ ስትወጡ ከመንግስት ጋር ትሰራላችሁ ብሎ ስለነበረ በቀለ ተናዶ እንዴት እጃቸውን በደም ከተጨማለቀ ሰዎች ጋራ ስሩ ትሉናላችሁ? ከፈለጉ ይፍቱን እምቢካሉም ይተውት እንጂ አብረን አንሰራም አለ። እኔም አስከትዬ መጀመሪያ ያለምንም ወንጀል ያሰረን መንግስት ነው። እኛ እስረኞች ነን። ሲመሽ ግቡ ተብለን በር ይዘጋብናል። ጠዋት ውጡ ተብለን በሩ ሲከፈትልን እንወጣለን። ከታሰርን ጀምሮ እንወጣለን እንገባለን። አሁንም ከእስር ቤት ውጡ ካለን እንወጣለን። በጋራ መስራትን በተመለከተ በመንግስትና በተቃዋሚ አመራሮች መካከል አብሮ መስራት ሰላም እንዲሰፍን ከድሮም ስንናገር ነበር። ወደፊትም እንዴት እና ከማን ጋር ምን እንደምንሰራ የሚባለውን በግለሰብ ደረጃ ሳይሆን ስንወጣ እንደ ፓርቲ ተወያይተን እንወስናለን አልኩኝ። አባ ገዳ ጎበና እርስዎ እዚህ መምጣት አልነበረበትም፣ በጅምራ ስለተጨፈጨፉት የከረዩ አባ ገዳዎች ምንም ሳይናገሩ እዚህ ምን ያደረጋሉ ብዬ ተቆጦኋቸው። የከረዩ አባ ገዳዎች ግድዬ ግድያ የተፈጸመው ከጥቂት ሳምንታት በፊት ነበር። ሽማግሌዎቹ የመንግስትን መልእክት ነግረው የእኛን ተቀብለው ሄዱ። ከዚያ በኋላ ለሁለት ሳምንታት ምንም ሳንሰማም ቆየን። ምናልባት መልሳችንን ለመንግስት ስላልተመቸው እኛን የመፍታቱን ሀሳብ ትተውት ይሆናል ብለንም ገመትን። ከሁለት ሳምንት ሁለት በኋላ አርብ ዕለት ከሰዓት አንድ ሰዓት በኋላ የእስር ቤቱ መኮንኖች መጥተው እቃችሁን ዛችሁ ተነሱ ወጣላችሁ አሉን። እስረኛ የሚለቀቀው በስራ ሰዓት ነው። ነገሩ አጠራጠረን። የስራ ሰዓት ካለቀ በኋላ በተለይ አርብ ቀን መጡ ውጡ ማለታቸው ስላጠራጠረን ነገ ጠዋት በስራ ሰዓት እንጂ በማታ እንወጣን በማለት እምቢ አለን። ደጋግመው ለማስፈራራት መሞከራቸው ጥርጣሪያችንን የበለጠ ጨመረው። ድርጊቱን በመንግስት እውቅና የሚፈጸም ሊመስለን አልቻለም። ከሁለት ሳምንት በፊት በፌዴራል ፖሊስ ስም ያለ ፍቃድ ሊገቡብን እንደሞከሩት ሁሉ አሁንም በሌላ ስልት ሊመጡ ይችላሉ የሚል ጥርጣሬ ነበረን። ስለዚህ ቢያንስ ለመውጣት ፍቃደኛ ባለመሆን በሚከሰተው ግርግር ጉዳዩ የመንግስት ከፍተኛ አመራር እንዲደርስ ፈለግን። ማታ ሰዓት አካባቢ ላይ ያለንበትን ቤት ሰብረው ገብተው በግድ አስወጡን። ተሸክመውኝ የፌዴራል ፖሊስ መኪና ውስጥ ሊያስገቡን መኮሮ መኪና ውስጥ አልገባም ብዬ ከግቢው ወደ ዋና መንገድ በእግሬ ወጥቼ ቤቴ ለመሄድ መንገድ ሲጀምር፣ ጠባቂዎቹ አሳምነው በጉልበት አንስተው መኪና ውስጥ አስገቡኝ። ከመታሰሬ በፊት የነበርኩበት ቤት እኛ ታስረን ብዙም ሳይቆይ ቤተሰቦች በመልቀቃቸው የማርፍበት ቤት ስላላዘጋጀው ወደ ወይዘሮ መኪያ ቤት ወሰዱኝ። ከተፈታሁበት ዕለት አንስቶ ህዝቡ ሁሉ ዞን ወረዳ ቤት መጉረፍ መረ መንግስት ስጋት ውስጥ ገብቶ ትርምስ እንዳይፈጠር በማሰብ ህዝብ በአንድ ጊዜ በብዛት ከመምጣት ይልቅ ቀጠሮ ይዞ ተራ በተራ እንዲመጣ ተደረገ ከሶስት ወር በላይ ለሚሆን ጊዜ የረመዳን ጾም እስኪደርስ ድረስ ህዝቡ በየቀኑ ከማለዳ ጀምሮ እስከ ማታ ድረስ ጠቦት የተለያዩ ምግቦችና አልባሳት ይዞ እየተፈራረቀ ይጠይቀኛል ያረፍኩበት የወይዘሮ መኪያ ቤት ከድሮ ጀምሮ የኦሮሞ ታጋዮች መሰባሰቢያ ነው። በ1983 ዓ.ም ደርግ ወድቆ የሽግግር መንግስት ሲቋቋም እንደገና ነዲ ገመዳና ጄኔራል ዋቆ ጉቱ ያሉ አንጋፋ የኦሮሞ ታጋዮች ያረፉበት የነበረው ሰፊ ግቢ እንደገና እኔና ህዝቡ የምንገናኝበት መናኸሪያም ሆነ። በጊዜው ውስጥ ብዙ ሰዎች የሚገኙበት ወቅት በስጦታ ከመጡት ሰንጋዎች ውስጥ መርጠን በማረድ ተሰብስበን እናበላለን። ብዙ ሰው በማይኖርበት ወቅት በሬዎች ተሸጠው ገንዘቡ ለኢፎኮ እንዲውል እናደርጋለን። ከአንድ ሺህ በላይ በጎችና ፍየሎች እንደመጡ ጠባቂዎች እንደነገሩኝ ግን አስታውሳለሁ። ለእንግዶች ታርደው የተረፉትን ዘመድና የስራ ባልደረቦች እንዲወስዱትም ይደረጋል። እኔ ልፈታ አካባቢ ድምፀዬ የሶንጌታሁን በሎግ የሚል ዘፈኑ አውጥቶ ስለነበር ህዝቡ ዘፈኑ ስለ እኔ እንደሆነ በመመዝገብ በቪዲዮ ውስጥ የሚታየው አይነት ፈረስ ከነሙሉ እቃው በስጦታ አበርክቶልኛል። ብዙ ሰዎች እንደተለቀቁ ከመንግስት መንግስት ጋር ወደ ሌላ ዙሮ አተካሮ ወይም ብጥብጥ የሚገባ መስሏቸው ነበር። የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ሴቶች በቡድን ሆኖ እየመጡ ስለ ዕቅዴ በስሱ ይጠይቁኛል። ለምሳሌ በእውቁ አለም ሼህ አደም ቶላ መሪነት የመጡት ከ50 በላይ የሀረርጌ ኡላማዎች ለጊዜው ለመንግስት ጋር ግጭት ውስጥ እንዳልገባና በትዕግስት እንድጠብቅ ተማጽነውኛል። እኔ ግን ገና እስር ቤት እያለሁም ከተፈታሁም አተካሮ ውስጥ ላለመግባትም ወስኜ ነበር። ምክንያቱም በወቅቱ ሀገሪቷ ለሁለት ዓመታት የዘለቀው ጦርነት ካስከተለው ከፍተኛ የሕይወትና የንብረት ውድመት ገና ፋታ ማግኘቷ ነበር። የትግራይና የፌዴራል ኃይሎች ጊዜያዊ ተኩስ ማቆም ላይ ስለደረሱ ሁለቱም ወገኖች ለረጅም ጊዜ ያራግቡት የጦርነት ፕሮፓጋንዳ አለዝበው ስለሰላም ማውራት ጀምረዋል። በዚያ ሁኔታ ውስጥ እኔ ወጥቼ ጸረ መንግስት የሆነ አቋም ባንጸባረቅ አዲስ የፖለቲካ ትኩሳት መፍጠር ይሆናል የሚል እምነትም ነበረኝ። ኦሮሚያ ውስጥ ሀጫሉ ከተገደለ በኋላና እኛ ከታሰርም በኋላ በኦሮሞ ነጻነት ሰራዊትና በመንግስት መካከል ያለው የእርስ በርስ ጦርነት ተባብሷል። በጦር ሜዳ ከሚያካሄዳቸው ውጊያ በላይ በመንግስት ደጋፊዎችና በተቃዋሚዎች መካከል ያለው ጥላቻ በህብረተሰቡ ውስጥ ትልቅ መከፋፈልን ፈጥሯል። እንዲህ ባለ ሁኔታ ውስጥ ለህዝብና ለሀገር መልካም ጥቅም ማስገኘት የምችለው ከእስር ስወጣ ምን አይነት ሚና ብጫወት ነው ብዬ ብዙ አስቤበታለሁ። እንደወጣው መንግስት ላይ የተቃውሞ ዘመቻ መክፈት የነበረውን ክፍፍልና የእርስ በርስ ጦርነት የበለጠ የሚያባብስ እንደሆነ በመረዳት ያለኝን ተሰሚነት በመጠቀም ሀገራዊ መረጋጋትን ለመመለስ መሞከር የተሻለ ጥቅም አለው የሚል አቋም ያዝኩ። የሰላም ማስፈን ሙከራ በሚዲያ ከመናገር ይልቅ ውስጥ ለውስጥ ከሚመለከታቸው አካል ጋር መወያየትም ተጽዕኖ መፍጠር የተሻለ መንገድ እንደሆነም ወሰንኩ። በተጨማሪ በአንድ ዓመት ከስድስት ወር የእስር ጊዜ ቆይታዊ ወቅት ብዙ ነገሮች መቀያየራቸውን ተገንዝቤያለሁ። ከመንግስት ሚዲያዎች እንዲሁም እስር ቤት ሊጠይቁን ከመጡ ሰዎች የተወሰነ መረጃ ብናገኝም በሳል ትንታኔ ለማካሄድና አቋም ለመያዝ ግን በቂ አልነበረም። ከእስር ቤት እንደወጣሁ በቀጥታም ሆነ በመገናኛ ብዙኃን ለሕዝብ ከመናገር የሀገር ውስጥና የውጭ ማህበረሰብ አካላትን እንዲሁም ተቃዋሚዎችና የመንግስት አመራሮችን በማነጋገር አመለካከታቸውንና አረዳዳቸውንና አቋማቸውን ማዳመጥ ፈለግኩኝ። ከዚህም በመነሳት ከሁሉም ዞኖች ሊጠይቁኝ የሚመጡ የማህበረሰብ አባላትን ሰፋ ያለ ጊዜ ወስጄ ሳነጋግር ቆየሁ። ውጭ ሀገር ያሉ ሰዎችን ደግሞ በግለሰብና በኢንተርኔት አወያየሁ። በተጨማሪ ሲቪልና ወታደራዊ መንግስት ባለስልጣናትን በተለያዩ መንገዶች አግኝቼም አነጋግሬ ያለሁ የተለያዩ ፖለቲካዊና ማህበራዊ ቡድኖች በዚህ መልኩ ለወራት ከማወያየቴ በየጎራ የነዘረውን ለፖለቲካዊ ማህበራዊና ስነ ልቦናዊ አቋም በቅጡ እንድገነዘብ ምረዳኝ። በሀገር ደረጃ ያለውን ተጨባጭ ሁኔታ በተመለከተ ጥሩ ግንዛቤ ማግኘት እንድችል ይህን ውይይት ከኦሮሞ ጋር ብቻ ሳይሆን ከሌሎች ብሔረሰቦችም ጋር አካሄድኩ። ከታሰርኩ በኋላ በጦርነት ምክንያት ሌሎች ሀገሮች በኢትዮጵያ ፖለቲካዊ ጉዳዮች ላይ ያላቸውን ተጽዕኖ በከፍተኛ ደረጃ ስለጨመረ የየሀገራቱን አቋም መረዳት ያስፈልጋል። በአዲስ አበባ የሚኖሩ አምባሳደሮችና ለጉብኝት የሚመጡ ዲፕሎማቶችን በቤቴ በመቀበል ሰፊ ውይይት አድርጌያለሁ። ከእነዚህ ውይይቶች የተለያዩ ሀገራት ያላቸውን አቋም ለመረዳት እንዲሁም በእኛ በኩል ያለውን አመለካከትና ምኞት ለማስረዳትም ሞክሬ አለሁኝ። ሌላው ዝምታውን የመረጥኩበት ምክንያት የጠቅላይ ሚኒስትሩን ሰላም የማስፈን እድል ለማስፋት ነው። ምናልባት ከኦሮሞ ተቃዋሚዎች የሚመጣውን ጫና ከቀነሰ በትግራይና በኦሮሚያ ክልል ያለውን ጦርነት በውይይት ለመፍታት እድሉን ያሰፋለታል ብዬም አሰብኩ። ስለዚህ እኔ ወጥቼ መንግስትን መንቀፍና ህዝቡን ማነሳሳት የበለጠ ጫና አሳድሮበት ልቡ ሊከፋፍል ስለሚችል ዝም ማለቴ ለሰላም የበለጠ ጠቃሚ ነው የሚልም እምነት ነበረኝ። ከእስር ቤት እንደወጣሁ መጀመሪያ ያገኘሁት የመንግስት ባለስልጣን ፊልድ ማርሻል ብርሃን ጁላ ነው። ወጥቼም በሶስተኛው ቀን አገኘሁት። በቄሮ ትግል ውስጥ ከፊልድ ማርሻል ጋር በተደጋጋሚ እንገናኝ ነበር። በትግሉ ወቅት በተለይ በመከላከያ ሰራዊት ውስጥ ስላለው ተጨባጭ ሁኔታ በተለያዩ መንገዶች ጠቃሚ መረጃዎችና ምክሮችን ከርሱ እናገኛለን። ለውጡን እንደመጣ ፊልድ ማርሻ ብርሃኑ የመከላከያ ምክትል ኢታማጆር ሹም ሆኖ ስለነበር ኦነግን ወደ ሀገር አስገብቶ እርቅ የመፈጸምን አስፈላጊነት ለማሳመን ከሞከርኳቸው ውስጥ አንዱ እርሱ ነበር። ወደ ሀገር ቤት ከገባው በኋላ በኦነግና በመንግስት መካከል ስላለው ግጭትና ተያዥ ጉዳዮች ብዙ ጊዜም ስንወያይ ቆይተናል። ረዘም ላለ ጊዜ ካደረግናቸው ውይይቶች በመነሳት ፊልድ ማርሻል ብርሃኑ ለህዝብ ተቆርቋሪነቱ ያለውን ሀሳብ በግልጽ የሚናገር እንደሆነ ተረድቻለሁ። የኦሮሞ ነጻነት ሰራዊት በሰላም ገብቶ ኦሮሞ አንድ እንዲሆን ከልቡ ሞክሯል። ሌሎች የመንግስት ባለስልጣናት ሲያሴሩብን እርሱ ብዙ ረድቶናል። ከመታሰሪ በፊት ባደረግነው የመጨረሻ ውይይት ምርጫ እንዳልወዳደርም መክሮኛል። ከነዚህ ሰዎች ጋር ትጣላለህ። አንተ ወደ ምርጫ ከገባህ ይሸነፋሉ። ይህንን ስለሚያውቁ እንዳትወዳደር እነርሱ አይፈቅዱም። ከዚህ የተነሳ ኦሮሚያ ከባድ ትረምስ ውስጥ ትገባለች ብሎ ሊያሳምን ይሞክሯል። ከነዚህ ሰዎች ጋር ለመስራት ምንም ያህል እንደሞከርኩ ታውቃለህ። አሁን ግን ከመንገድ አፈንግጠው ፌዴራሊዝምን ለማፍረስ እየሞከሩ ነው። በተጨማሪም ሀገሪቷ ህዝቡ ወደ ታገለለት ዲሞክራሲ ስርዓት ለማሸጋገር ይልቅ አዲስ አምባገነናዊ ስርዓት ሲገነቡ እንደዛም እየጣሩ ነው። ኦሮሞውን ይንቃሉ። በግለሰባዊና ቡድናዊ ፍላጎት ታውረው ህዝቡን ከ50 አመታት በላይ በፈጆ ትግልና በከፍተኛ መስዋዕትነት የተጎናጸፈውን ድል ለማጥፋት እየሄዱ ነው። አይኔ ያየ ህዝብንና ሀገርን እድል ሲያበላሹ ዝም አልልም። ስለዚህ ይህንን ጉዳይ እንደ አማራጭ አመራር ኦልተርኔቲቭ ሊደርሺፕ ያስፈልገዋል በማለት ምርጫ ለመወዳደር የወሰንኩባቸውን ምክንያቶችም ነግሬው ተለያየን። ፊልድ ማርሻል ብርሃኑ ከታሰርኩ በኋላ ከእስር እንድፈታ ግፊት ካደረጉ ጥቂት ባለስልጣናቶች መካከል አንዱ እንደነበር ሰምቻለሁ። እንደ ተፈታው ሽማግሌዎች መጥተው ፊልድ ማርሻሉ ማናገር እንዳለብኝ ነግረውኝ ወደ ቤት ውሄድን። ሽማግሌዎቹ ብቻችንን ትተውን ሲሄዱ ለረጅም ሰዓት በቁጣ ተናገረኝ። ኦህዴድንና ጠቅላይ ሚኒስትሩን እናሞጋገዝ፣ ስህተቱ ሁሉ የኔና የተቃዋሚዎች እንደሆነ ተናገረ። ኦህዴድ የህወሀትን ስርዓት ለመጣል የተጫወተውን ሚና አሞካሽቶ የሌሎቹን አጣጥሎ ተረከልኝ። ይህን ሁሉ የቁጣው ወረደብኝ። ባለቤቱ በላይ በላዩ በምትቀዳልኝ ቡና እያወራረፉ ሳዳመጥ ቆየሁ። ከሁለት ሰዓት በላይ ከተቆጣኝ በኋላ ባለቤቱ በተደጋጋሚ የመናገር እድል እንዲሰጠኝ ስትናገረው ነበርና እንደምንም ተራው ደረሰኝ። ባለፈው ታሪክ ላይ ለመከላከር አልፈለኩም። ሁለታችንም የምናውቀው ታሪክ ከልሶ ለማቅረብ መሞከሩን እያየው ልሞግተው አልቃጣኝም። በኔ ላይ የደረደረው ክስና ውንጀላ መካድም ሆነ ራሴን ለመከላከል አስፈላጊ ሆኖ አልታየኝም። ስለዚህ ዛሬ ስለትለምትና ክስተቶች ማውራት ሳይሆን ስለነገውና ለናንተና ለመንግስታችሁ ያለኝን መልእክት ለማስተላለፍ የመጣሁት በማለት መልእክቶቼን በቅደም ተከተልም ተናገርኩ። ሀ የፊደል ማርሻል ደረጃ እድገት በማግኘት ከቀድሞ ግል ላይ ቅርርበታችን በመነሳት ደስታይ ልገልጽልህ እወዳለሁ። ለ አጫሉ ሁንዴሳ ግድያ ላይ ቤተሰቡም ሆነ ሕዝቡ እስካሁን እውነቱን አውቆ እርሙን ማውጣት ስላልቻለ በገለልተኛ ወገን ሁሉንም ሊያሳምን በሚችል ምርመራ ተካሂዶ እውነታው ቢታወቅ አስፈላጊ መሆኑን ሀመሮሃ በኔ ላይ የደረሰው ማንኛውም ነገር በመንግስት ላይ ምንም አይነት ቂም እንደሌለኝና እኔንም መጠራጠር እንደማያስፈልግ ሌሎች ባለስልጣናት ባንተ በኩል እንዲያውቁት በየአቅጣጫ በተፈጠረው የእርስ በርስ ጦርነት ሀገሪቱ ልትፈርስ ቋፍ ላይ ነች። የሀገረ መንግስት መበታተን ደግሞ ለሀገሪቱ ሕዝቦች ትልቅ ኪሳራ ነው። የዚች ሀገር መፍረስ አሁን ስልጣን ለያዘው ያዘው ገዢ ቡድን ብቻ ሳይሆን ለመላው የኦሮሞ አመራር ትልቅ ውርደት ነው። ስለዚህ የዚችን ሀገር ሰላም መመለስ ቀዳሚ ጉዳይ መሆን አለበት። በዚህ በኩል እኔም ሆንኩ ባልደረቦቼ ከኛ የሚጠበቀውን ሁሉ ለማገዝ ዝግጁ መሆናችንን ላንተም ለባልደረቦችም ለማሳወቅ ነው ብዬ ውይይታችንን። በዚሁ ቋጭተን ተለያየን።